ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸው ሁሉ አዳናቸው። እግዚአብሔርም ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። ጌታ እሱን የሚያመልኩትን እንዴት እንደሚያድን ጌታ ያ እሱን የሚያመልኩትን እሱን አምላክ ያደርጉትን ስወዳጅ ያደረጉትን ካለ እሱ ሌላ አምላክ ይህ የሚያሉትን እግዚአብሔር እንዴት እንደሚያድን ያውቃል። እንዴት እንደሚያድን እግዚአብሔር ያውቃል። ኢሳያስ ምዕራፍ አርባ ሶስት ቁጥር አስራ አንድ ላይ የእግዚአብሔር ቃል ስናገር እንደዚህ ይላል እኔ እኔ እግዚአብሔር ነኝ ሻላቃታ እያላባጅ ይለባ እኔ አይ ኢቭን አይ እኔ እኔ እግዚአብሔር ነኝ ከእኔ ሌላ የሚያድን ይችላል። ዛሬ ኢትዮጵያ ሊያድን የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ኢትዮጵያ መጣው። ዛሬ ወደ እግዚአብሔር ነው መሄድ ትፈልጋላችሁ? ፈውስ ትፈልጋላችሁ? ነጻነት ትፈልጋላችሁ? ማምለጥ ትፈልጋላችሁ? አብርሃምን እግዚአብሔር ከጦንቀይ ቤት ከመዋተኛ ቤት እግዚአብሔር አብርሃምን ነጠቀ፣ አዳነ፣ ነፃ ወጣ። ዛሬም ስሙ የሎጥ ሀገር በእሳት ሲጠፋ እግዚአብሔር ሎጥን እንዳስመለቀ ታውቃላችሁ። እግዚአብሔር ኖህ እንዳስመለቀ ታውቃላችሁ። ዛሬ እግዚአብሔር እናንተን ያስመልጣል። ዛሬ እግዚአብሔር አንችን ያስመልጣል። እኔ ነገር አለኝ፣ እኔ መልእክት አለኝ። ከሰማችሁ እግዚአብሔር እናንተን ሊያስመልጣችሁ ይፈልጋል። እየፈራችሁ ለእግዚአብሔር ተገዙ፣ ለእግዚአብሔር ተገዙ፣ ለአምላካችሁ ተገዙ። ነገር ተውት፣ ከሐሳብ ውጡ፣ ከጭንቀት ውጡ። እግዚአብሔር ግን ሎጥን እንዴት እንዳስመለጠ ታውቃላችሁ። ሎጥ የሚባል ሰው እንዴት እግዚአብሔር እንዳስመለጠ ከእሳቱ ነው ከሶዶ በነበረው ከጥፋት እንዴት እግዚአብሔር እንዳስመለጠ ቃሉ እየተናገረ ዛሬ ወዳጅ ሆይ ስማ፣ እህት ስሚ፣ ግድ የለም ወንድም ስማ፣ ግድ የለም ፓስተር ስማ፣ ግድ የለም ሐዋርያ ስማ፣ ግድ የለም ነቢይ ስማ፣ ግድ የለም እግዚአብሔር ይታደጋሃል። እግዚአብሔር ያስመልጣሃል። እግዚአብሔር ይፈርድልሃል። እግዚአብሔር ጠላትን ቡቀት ያደርግልሃል። አንተ ብቻ እግዚአብሔርን አምልክ። እግዚአብሔርን የሚያደርጉትን እግዚአብሔር ደግሞ ያድርግ፣ እግዚአብሔር ያድርግ። ባይደረግ ወይኛ ይመለከታል። ሕይወታቸውን ኑሯቸውን፣ ሞታታቸውን፣ መግባታቸውን እግዚአብሔር ብርብ ያቀ። ዘፍጥረት ምዕራፍ 18 አብርሃም ለወንድሙ ልጅ ለሎጥ ምልጃ ቀረ

እግዚአብሔር እንደሰለ እግዚአብሔር ሎጥን እንዴት እንዳስመለጠው መጽሐፍ ቅዱስ ይናገራል። ዘፍጥረት ምዕራፍ 19 29 ላይ እግዚአብሔርም እዚያ ሀገር ከተሞች ባጠፋ ጊዜ አብርሃምን አሰበው ይላል። ሎጥ ተቀምጦባት የነበረው ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው ይላል። ጂሰስ ዛሬ ሎጥን እግዚአብሔር እንዳወጣ ለሀገር የምትጸልዩ ለቤተሰብ የምትጸልዩ ለቢዝነስ የምትጸልዩ ለጤና የምትጸልዩ እግዚአብሔር ጸሎታችን ይሰማ። እግዚአብሔር የአብራምን ጸሎት ሰማ። ዛሬ ወገኖቼ ሆይ ምንም እንኳ ሰው በሚያንበት ችግር እንኳን ብትሆኑ በጨለማ ተከባችሁ ብትሆኑ በሞት ጎዳና ውስጥ ብትሆኑ፣ እግዚአብሔር ያውቃችኋል፣ እግዚአብሔር ያስመልጣችኋል፣ እግዚአብሔር ቤተሰብን ያስመልጣል። ወገኖቼ፣ እግዚአብሔር ሎጥን አስመልጠው፣ ግን የሎጥ ሚስት ተቀጣች፣ ውጭ ስላ እንቢ ብላ። ዛሬ በእግዚአብሔር ይመኑ። ጌታ አመልኩ እያላችሁ በዓለም የምትጫወቱ እንደ ድንጋይ አችሁ እንዳትቀሩ ደርጋችሁ እንዳትቀሩ፣ ከእግዚአብሔር ቃል ጋር የምትቀላለዱ፣ ከእግዚአብሔር ድምፅ ጋር የምትቀላለዱ። ስለዚህ እግዚአብሔር እሱን የሚያመልኩትን እንዴት እንደሚያደርግ እሱ ሁሉን አዋቂ ከሆነ እኛ ምን መሆን አለብን? አንደኛ በትዕግስት እስከ መጨረሻ መጓዝ፣ በትዕግስት እስከ መጨረሻ መጓዝ። ሁለተኛ ሳይታከቱ አምላክን ማምለክ ሳይታከቱ። ሶስተኛ በተስፋ ቃል በማመን በጽናት እርግጠኛ እግዚአብሔር እንደሚያድን። እነዚህ ሶስት ነገሮችን እንዳትረሱ። እነዚህ ሶስት ነገሮች በጣም በጣም በጣም